መጋቢት 24 2010 ዓ ም ለውጡ ከመምጣቱ አስቀድሞ የነበረው የመንግስት ተግባቦት ስራ አንድ አቅጣጫን የተከተለ ከህብረተሰቡ የሚነሱ ሀሳቦችንም የማፈስ ስራዎች የሚሰሩበት እንደነበር ይነሳል። ይህ ደግሞ የሀገሪቱን የፖለቲካ ምህዳር ያጠበበ እንደነበር የሚገልጹት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሁሉ የሁለትዮሽ የተግባቦት መንገድን አለመከተል የጠመንጃንና የአብዮተኝነትን አካሄዶች ያሳድጋል ብለዋል። ይህን የተረዳው የለውጡ መንግስት ያን አካሄድ በመቀየር የመንግስት ኮሚኒኬሽን አገልግሎትን በማቋቋም ፈጣን ምላሽ ሰጪ ሁለት አቅጣጫን የሚከተል የተግባቦት መንገድ በመከተልም አበረታች ውጤት ማስመዘገቡን ይናገራሉ። ባለ ሁለት አቅጣጫ የሚከተል ነው። ከማህበረሰቡ የተለያዩ ስሜቶችን፣ ፍላጎቶችን፣ መረጃዎችን ያሰባስባል፣ ያደራጃል፣ ይተነትናል፣ ለየሚመለከታቸው አካላት ለበጎ ምላሽ እንዲሰጡ ያቀርባል። በአጠቃላይም ደግሞ መንግስት በወቅታዊ ሁኔታዎች በሚወስዳቸው አቋሞች መንግስት ፖሊሲዎችን መሰረት አድርጎ በሚነድፋቸው መርሃ ግብሮች እና በመንግስት አፈጻጸሞች ዙሪያ ለህብረተሰቡ ተገቢነትና ወቅታዊነቱን ያረጋገጠ መረጃ ያቀርባል። ስለዚህ እነዚህን ሁለት መንገዶች ተከትሎ ብቃት ያለው መረጃ አገልግሎት በመስጠት ረገድ የራሱን በኩሉን አስተዋጽኦ አድርጓል። ለፖለቲካ ስርዓት መረጋጋትም ለሰላምና ለሀገራዊ አንድነትም አስተዋጽኦ አድርጓል። ህብረተሰቡ ውስጥ የተዛቡ ነገሮችን እንዲስተካከሉ የራሱን ሚና ተጫውቷል ብሎ ማጠቃለል ይቻላል። የለውጡ መንግስት በተግባቦት አካሄድና ቁልፍ ስትራቴጂ ላይ እየሰራ ባለው ስራ በዋናነት በሁኔታዎችና በወቅት የተመሰረቱ የመንግስትን ፖሊሲዎችንም ሆነ ድምዳሜዎች ለህብረተሰቡ በማሳወቅ ረገድ አዎንታዊ ስራ ላይ መሆኑ ይጠቀሳል። እንደ ሀገር እውነትንና እውቀትን መሰረት ያደረገ መንገድን የሚከተለው የመንግስት የተግባቦት አካሄድ አሁን ላይ በእርግጥም ባለው የተሳሳተ የፖለቲካ መረዳት ምክንያት ስራው በፈተና የታጀበ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ይገልጻሉ። ካለንበት የድህረ እውነት የአውድ አኳያ ከታየ ግን የመንግስት ኮሚኒኬሽንም ይሁን የፐብሊክ ሚዲያው አጥጋቢ ስራ እና ከዛ በላይ ስራ ሰርቷል ማለት አይቻልም። በጣም ተለዋዋጭ የሆነ የተግባቦት ስራ ነው አሁን በዓለማችን ውስጥ ያለው። በሀገራችንም ውስጥ ያለው በተመሳሳይ ነው። የሀገራችን ደግሞ የባሰ የሚያደርገው አጠቃላይ የፖለቲካ አውዱ በጥላቻ በጽንፈኝነት የተሞላ በመሆኑ የዛኑ ያህል የተሳሳተና የተዛባ መረጃ በየዕለቱ ወደ ህብረተሰቡ ይረጫሉ። እነዚህን በተደራጀ አኳኋን፣ በተናበበ አኳኋን በመመከት ረገድ ሙከራዎች ቢኖሩም አጥጋቢ ነው ብለን ግን አንወስድም። ስለዚህ ቀጣይ ሰፊ ስራ መስራት የሚጠይቅ እንደሆነ እንረዳለን ማለት ነው። የለውጡ መንግስት የሚከተለው የተግባቦት መንገድ ዘመኑ ያጎናጸፈውን የዲጂታል አማራጭ አካቶ መጠቀም የሚያስችል ሲሆን፣ ነገር ግን በሀገሪቱ ላይ ያለው የዲጂታል ሚዲያ እውቀት አናሳ መሆን ደግሞ ጉዳቱን ከፍ ያደርገዋል። የዲጂታል ዘመኑ በጎ ነገርንም መጥፎ ነገርንም ሁለቱንም ጎን ለጎን ይዞ የመጣ ነው። በጎ ነገሩ ምንድን ነው? የመንግስት ኮሚኒኬሽን እንደ ከዚህ ቀደሙ መረጃዎቹን ወደ ህብረተሰቡ ለማድረስ የሚቸገርበት ሁኔታ አይኖርም። በአንጻሩ ደግሞ በእኛ ሀገር የፖለቲካና የህብረተሰብ የንቃተ ህሊና ደረጃ ከጥቅሙ ይልቅ ጉዳቱ የሚበዛበት ሁኔታም ጭምር እየተፈጠረ ነው። የኢትዮጵያን አንድነት የማይፈልጉ የኢትዮጵያን መጠናከር የማይፈልጉ ኃይሎች ጭምር ውስጥ ያሉ ኃይሎችን በመጠቀም ኢትዮጵያን ለማተራመስ የሚጠቀሙበት መስክ በመሆኑ ጉዳቱ በእጅጉ ጠንካራ ነው ብሎ መውሰድ ይቻላል። የዲጂታል ሚዲያው ጫናና የሀሰተኛ መረጃ ፍሰት ብዛቶች ተዳምረው በተግባቦት አካሄዶች ውስጥ ሚዛን የመጠበቅን አስፈላጊነት ጉልህ ያደርጉታል። በዚህ ደት ታዲያ የመረጃ ፍሰት ሚዛናዊነትን የመጠበቅ ጉዳይ ደግሞ የመንግስት የተግባቦት አካሄድ ኃላፊነት ጭምር ይሆናል። ቀደም ባለው ጊዜ መረጃ ሁሉንም መረጃ የመቆጣጠር አውዱ በተግባቦት ተቋማት እጅ ስለሆነ አሁን ደግሞ ይሄ ከመንግስት እጅ ወጥቶ በግለሰቦች ጭምር የሚገኝ በመሆኑ እንዲህ አይነቶቹን ነገሮች እንደቀደመው ውጤታማ ባልሆነ መንገድ እንዲሰራ የተገደደበት ሁኔታ አለ ማለት ነው ስለዚህ ከዚህ በኋላ የሚሆነው ምንድነው ሚዛን የመጠበቅ ነው አካሄድ ነው የሚከተለው ማለት ነው የመረጃዎቹን በበላይነት የማያዝ ሳይሆን መረጃዎቹ ወደ ህብረተሰብ በሚሰራጩበት ጊዜ ሚዛናዊነታቸውን ጠብቆ፣ በተለይ ደግሞ የመንግስት ሲሆኑ የመንግስት መረጃዎች አላማ ተኮር ናቸው። አላማውን የመንግስት ውሳኔዎቹን፣ አቅጣጫዎቹን አላማን መሰረት አድርጎ የሚፈጽም በመሆኑ ይህን አላማ ተኮር የኮሚኒኬሽን ተግባቦ ተግባራዊ እንዲደረግ በማድረግ ነው የሚሰራው ማለት ነው እና ከዚያ አኳያ ነው መታየት ያለበት። መንግስት በሚከተለው የተግባቦት አካሄድ ታዲያ መግባባት ባልፈጠርንባቸው አካሄዶች ላይ የጋራ መግባባትና መረዳት እንዲኖር የሚያስችል የጋራ ትርክትን የመፍጠሩ ስራም ተጠናክሮ መቀጠሉ ይነሳል። በዚህም የሚፈለገውን የመግባባት ሂደት እውን ለማድረግ የሚያግዘውን የሀገራዊ ምክክር ጅማሮ በማገዝ የሚፈለገውን ውጤት በማምጣት ኢትዮጵያን የማጽናት ዘመን ማረጋገጥ እንደሚያስፈልግ ሚኒስትሩ አሳስበዋል። ይሄ ዘመን የማጽናት ዘመን ነው። ኢትዮጵያ ሰላምን ለማጽናት የሚያስችላትን በጣም የተወሳሰቡ ከውስጥና ከውጭ የተደራጁ አካላት መክታን ያለማንም ማንም ጣልቃ ገብነት ሰላሟን አስከብራለች ብቻ ሳይሆን ዳግም ከየትኛውም አካል የሚቃጡ ብቃት ያላቸው ተቋማትን ፈጥራለች። ስለዚህ ይሄን የማጽናትና ወደ ላቀ ደረጃ የማሸጋገርና መጪውን የኢትዮጵያ ተስፋ እና ፍላጎቶች የሚያሟሉ ተቋሞች ሆኖ እንዲቀጥሉ የማድረግ ነው። የመጀመሪያው ጉዳይ በአጠቃላይ በነዚህ ላይ የተመሰረተ የተግባቦ ስራ ህብረተሰቡ እነዚህን ለጋራ ጥቅም ለሁሉም ህብረተሰብ ተሳትፎና ጥቅም ተብሎ የሚከናወኑ መሆናቸውን እንዲገነዘብ ጠንካራ የኮሚኒኬሽን የሚዲያ ስራ ይጠበቅብናል።